ዘሜ ወደ አሰብ ዘምታለሁ ብሏል። የሚዘምተው ግን ከኢትዮጵያ ጎን ተሰልፎ አይደለም። ሸማቂው ኮማንዶ ጀነራል ተፈራ ማሙም ሻቢያን የነካ ፋኖን የነካ ነው የሚል አቋማቸውን አሳውቀዋል። የፋኖ ተዋጊዎች ትልቅ የታሪክ እጥፋት ላይ ተከስተዋል። ተስፋፊው የዚያድ ባሬ ኃይል ኢትዮጵያን በወረረበት በ1960ዎቹ አጋማሽ ኢያፓ ከተስፋፊው ኃይል ጎን ተሰልፎ እንደነበር የታሪክ ድርሳናት ያውሳሉ። አሁንም የፋኖ ተዋጊ ኃይሎች የኢያፓን ስህተት ሊደግሙት የታሪክ ደጅ ላይ ደርሰዋል። ለሻቢያ የሚመች ውሳኔን ለመወሰንም እያንገራገሩ ነው። በዚህም ሻቢያ ትልቅ ድል እጁ ላይ ገብቷል። በእርግጥም አዲሱ የኢሳያስ ወታደ ወታደራዊ ንድፍና ዕቅድ በሚገባ እየተተገበረ ይመስላል። አራት ኪሎ ግን አሁንም ለሻቢያ አዲስ የውጊያ ንድፍ ምላሽ እየሰጠ አይደለም። ባለፈው ሳምንት መጨረሻ በጌዲዮን ጢሞቴዎስ በኩል የመጨረሻ ማስጠንቀቂያ ቢሰጥም ወደ እርምጃ ግን አልገባም። ዛቻ ግን እያሰማ ነው። ወዲህ ደግሞ የምስራቅ እዝ አዛዥ ጄኔራል መሐመድ ተሰማ ፋኖን በቶሎ ደምስሰን የሻቢያን እጅ ወደ መቁረጥ እናመራለን ብለዋል። ኒውስ ላይም የተሰኘ ተነባቢ ጋዜጣ በበኩሉ የቀድሞ የኢትዮጵያ ከፍተኛ ጄኔራል ነገሩኝ ብሎ ባወጣው ዘገባ ብልጽግና ወደ ኤርትራ እስካሁን ተኩስ ያልከፈተው የአማራና የኦሮሚያ ክልሉ ጦርነት እንቅፋት ሆኖበት ነው ሲሉ የፋኖ እንቅስቃሴ የጠቅላውን የአሰብ ዘመቻ ማዘግየቱን ተናግረዋል። የፋኖ ተዋጊዎችን አዲስ አሰላለፍ፣ የኢሳያስን የውጊያ ስልትና አሁናዊ የኢትዮ ኤርትራን ትኩሳት በዝርዝር እንቃኛለን። ጣፋጭ ደቂቃዎችን አብራችሁን ቆዩ። የአሰቡ ዘመቻ እየቀረበና አይቀሬ የሆነ መምጣቱን ተከትሎ እየተነሱ ካሉ ጉዳዮች መካከል የአገር ውስጥ የፖለቲካ ኃይሎች አሰላለፍ በቀዳሚነት ይጠቀሳል። ባለፈው ሳምንት መጨረሻ ላይ ዘኢኮኖሚስት ያወጣው ሰፊ ትንታኔም ዋና የጽሑፉ ጭብጥ በኢትዮጵያ የውስጥ የፖለቲካ ኃይሎችና በሻዕቢያ መካከል እየተፈጠረ ስላለው አዲስ የኃይል አሰላለፍ ጉዳይ ነው። በተለይም የፋኖ ተዋጊዎች ምን ዓይነት አሰላለፍ በኢትዮ ኤርትራው ውጥረት መሃል ሊይዙ ይችላሉ በሚለው ዙሪያ ብዙ ሀሳቦች እየተነሱበት ይገኛሉ። ከፋኖ አመራሮች መካከል አቶ ዘመነ ካሴ፣ ጠበቃ አስረስ ማረ ዳምጤና ጄነራል ተፈራማሞ የፌዴራል የፌደራል መንግስት አሰብን ለመቆጣጠር ዘመቻ ከጀመረ ከሻቢያ ጋር እንደሚሰለፉ በይፋ የተናገሩ የፋኖ አመራሮች ናቸው። ከእነዚህ አመራሮች ውጪ እስካሁን ከኤርትራ ጋር እሰለፋለሁ ያለ የፋኖ አመራር ወይም የፋኖ አደረጃጀት የለም። ዘመነ ካሴ የሚመራው የጎጃም ፋኖ ሁለተኛ ሰው የሆነው አቶ አስረስ ማረ ዳምጤ ከአንድ ወር በፊት በጉዳዩ ላይ በሰጠው አስተያየት እንዲህ ብሎ ነበር። ይህ የባህር በር አጀንዳ የዩናይትድ አረብ ኤምሬትስ እንጂ የኢትዮጵያውያን በፍጹም አይደለም። አጀንዳ የተነሳው የውስጥ የፖለቲካ ግለትን ሽፍት ለማድረግ በሚል የተፈጠረ ነው ሲል ተደምጦ ነበር። ከዚህ ባለፈም ከሻቢያ ጋር ጥምረት እንደሚፈጥሩም በይፋ ተናግሯል። ዘኢኮኖሚስት በሰሞነኛው እትሙ የሻቢያና የፋኖ ኮማንደሮች በሱዳን ተገናኝተው ወታደራዊ እቅድ መንደፋቸውን ይፋ አደረገ። ይህን ተከትሎ ታዲያ ፋኖ አሰላለፉን ሙሉ ለሙሉ ከሻቢያ ጎን ማድረጉን ያሳበቀ ጉዳይ ሆኗል። ይህም ፋኖ የያፓን ስህተት ደገመው ወይ ያስባለ ነው። ይህ የፋኖ ታጣቂዎች አካሄድ ለቀውሱ ጌታ፣ ለትርምሱ አለቃ ሻቢያ እጅጉን የተመቸ ሆኗል። ዋዜማ ራዲዮ ከወራቶች በፊት ባወጣው አንድ ዘገባ ኤርትራ በጎጃምና ጎንደር አካባቢ ለሚንቀሳቀሱ የፋኖ አደረጃጀቶች ወታደራዊ ድጋፍ ማድረጓን ዘግቦ ነበር። ከዚህ በተጨማሪም የአቶ እስክንድር ነጋና የዘመነ ካሴ አደረጃጀቶች በአንድ ሆነው እንዲዋሃዱ ጥረት እያደረገች እንደምትገኝ ዘገባው የገለጸም ሲሆን የእስክንድር ነጋ ቡድን ተወካይም በወቅቱ ኤርትራ ተገኝቶ ከኢሳያስ መንግሥት ተወካዮች ጋር ስለመገናኘቱም ዘገባው ጠቅሷል። ከኤርትራ አመራሮች ጋር የተገናኘው የፋኖ ተወካይ የኤርትራን መንግስት ወታደራዊና ዲፕሎማሲያዊ ድጋፎች እንደጠየቅም ነው በዘገባው የተካተተው። ከዚህ ቀደም እንደ ኦብነግ፣ ኦነግና ግንቦት ሰባት ያሉ አማጺ ጸረ ኢትዮጵያ ኃይሎችን በመደገፍና ከለላ በመስጠት ከኢትዮጵያ መንግስት ጋር የውክልና ውጊያ ማድረጋቸው የአቶ ኢሳያስን ታሪክ ያስረዳል። አሁንም ታዲያ ፕሬዚዳንቱ እንደ ፋኖና ኦላ ያሉ ታጣቂ ቡድኖችን መደገፍ መጀመራቸው በእርግጥም ፕሬዝዳንቱ በእርጅና ዘመናቸውም ወደ ውክልና ጦርነት ስር ተመልሰዋል ወይ የሚያስበል ነው። ኢትዮ ኤርትራ ቅራኔ ከጀመረበትና የአማራ ክልል ወታደራዊ ግጭት ከተባባሰ ወዲህ የፋኖና ኤርትራ ስም በተደጋጋሚ ነው አብሮ የሚነሳው። በተለይም በመንግስት አመራሮች፣ በመከላከያ ጄኔራሎች በኩል ፋኖ በኤርትራ መንግስት ይደገፋል የሚል ክስ ተደጋግሞ ይደመጣል። የመከላከያ ሰራዊት አዛዦችም በተለያዩ መድረኮች በሚያደርጉት ንግግር ፋኖን የውጭ ኃይሎች ተላላኪ በሚል ሲፈርጁት ሰዎች ይደመጣል። እዚህ ጋር አንድ ጥያቄ ማንሳት ተገቢ ይሆናል። ይኸውም ፋኖና ኤርትራ ግንኙነት ከፈጠሩ በቀጠናው ምን ሊፈጠር የሚችላል የሚለውን ነው። ጥቂት ወደ ኋላ ተጉዘን ጉዳዩንም እንፈትሸው። ኤርትራ ከኢትዮጵያ ማህፀን ተፈልቀቃ ከወጣችበት ጊዜ አንስቶ በኢትዮጵያ የውስጥ ፖለቲካ እጃቸውን የማስገባት ታሪክና ልምድ ያላቸው አቶ ኢሳያስ ከጠቅላይ ሚኒስትር አብይ መንግስት ጋር ቅራኔ ውስጥ ከገቡ በኋላ ፊታቸውን ወደ አማራ ኃይሎች ሙሉ ለሙሉ አዙሯል። የፌዴራል መንግስቱም ኤርትራ ፋኖን እየደገፈ ነው የሚል ክስን ግን በይፋ እያሰማ ነው። ጠቅላይ ሚኒስትር አብይ አህመድ ከሳምንታት በፊት በነበረው የፓርላማ ውሏቸው ሻቢያ ሆይ እያየሁ ነው ለኢትዮጵያ ላሉ አማጺ ኃይሎች ጥይት አታቀብል በማለት አስጠንቅቀው ነበር። በተመሳሳይ የውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ጢሞቴዎስ ከሰሞኑ በአዲስ አበባ ዩኒቨርሲቲ በተዘጋጀ አንድ የጥናት መድረክ ላይ ተገኝተው ሻቢያ ለውስጥ የፖለቲካ ኃይሎች ጥይት እያቀበለ ድጋፍም እየሰጠ ይገኛል በማለት ከሰው ነበር። የሻቢያንና የፕሬዝዳንት ኢሳያስን ታሪክ ወደ ኋላ ሄደን ገለጥ ካደረግንም ኢሳያስ አፈወርቂ በውክልና ጦርነት የተካኑ መሆናቸውን እናገኛለን። በኢትዮጵያ የሚንቀሳቀሱ ጸረ መንግስት ኃይሎችን የመደገፍም የሀያ ዓመት ልምድ አላቸው። ከኢትዮጵያ ባለፈም በቀጠናው ያሉ አማጺዎችን በመደገፍ በማስታጠቅና በማሰማራትም ይታወቃሉ። ለአብነትም የሱዳን ነጻ አውጪ ድርጅትን በሱዳን ድንበር፣ አልሻባብን በሶማሊያ የደገፉበት ታሪክ እዚህ ጋር ሊጠቀስ ይችላል። ከብልጽግናው መንግስት ጋር ቅራኔ ውስጥ ከገቡ በኋላ ደግሞ ለፋኖና ለኦሮሞ ነጻነት ሰራዊት እንዲሁም ለአፋር ነጻ አውጪ ለሆኑት አጉጉሙ ለተባለ ታጣቂ ኃይል ወታደራዊና ፖለቲካዊ ድጋፍ በመስጠት የውክልና ጦርነቱን በይፋ ተቀላቅለውታል። ኢንተርናሽናል ክራይሲስ ግሩፕ ባለፈው አመት ስለ አማራ ክልሉ ጦርነት ጠብሰቅና ዳጎስ ያለ ሪፖርትን አውጥቶ ነበር። በሪፖርቱ ታዲያ የአማራ ክልሉ ጦርነት እየሰፋና አድማሱንም እየለጠጠ ከሄደ ኤርትራ በጦርነቱ ጣልቃ ልትገባ ትችላለች በማለት በወቅቱ አስጠንቅቆ ነበር ተቋሙ በዚያ ነው ሪፖርቱ ኢሳያስ አፈወርቂ በአማራ ክልል ጦርነት እጃቸውን የሚያስገቡ ከሆነ ጦርነቱ ቀጠናዊ መልክ ሊይዝ ይችላል በማለት ነበር ያስጠነቀቀው። በፌዴራል መንግስትና በትግራይ ኃይሎች መካከል የሰላም ስምነት ተፈርሞ በትግራይ ክልል አፈሙዞች ዝቅ እንዲሉ ከተደረገ በኋላ የታጠቁ የአማራ ኃይሎችና ፌዴራል መንግስት የሚያነጣጥሩበት የጋራ ጠላት አጥተው ነበር የሚለው ክራይሲስ ግሩፕ፣ በኢትዮጵያና በኤርትራ መንግስታት መካከል እየዋለ እያደረ መጥቷል ያለው መራራቅ ግጭቱን ቀጠናዊ መልክ እንዲኖረው ሊያደርገው ይችላል በማለት ነበር በወቅቱ የገለጸው። የኤርትራው መንግስት ለአማራ ኃይሎች ድጋፍ መስጠትና ማስታጠቅ ከጀመረ ይህው ግጭት የበለጠ ሊወሳሰብ ይችላል በማለትም በወቅቱ ይፋ አድርጎ ነበር። ሆኖም ግን ይህንን የክራይሲስ ግሩፕ ትንታኔና ማስጠንቀቂያ እየሰማ ስላል ነበር። በአሁኑ ሰዓት የአማራ ክልሉ ጦርነት ቀጠናዊ መልክ የመያዝ እድሉ እጅጉን እየሰፋ ሄዷል። የአብይና ኢሳያስ ኩርፊያ ቀጠናዊ መልክ አለው የሚባለው ከዚህ አንፃርና አውድ ብቻ አይደለም ይልቁንም በቀጠናው ቁማር የሚጫወቱ በርካታ ኃይሎች ስላሉ ጭምር እንጂ። የአፍሪካ ቀንድ ቀጠና ስምን መልአክ ያወጣዋል እንዲሉ የቀጠናው ቀንደኛ ተዋንያኖች እጅግ በርካታ ናቸው። የተዋናያኑ መበራከት ብቻ ሳይሆን ፍላጎቶቻቸውም እጅግ ጉራማይሌ የሚባል አይነት ነው። ኤርትራ፣ ኢትዮጵያ፣ ሶማሊያና ጅቡቲን ያካተተው የአህጉሪቱ ምስራቃዊ ክፍል የዓለም ሀያላን ሀገራት ዓይንና ትኩረት የሚያርፍበት ክፍል ነው። ይህም ቀጠናውን ለውስጦቹ ቀጋ ለውጭዎቹ አልጋ አድርጎት ቆይቷል። የቀንዱ ጂኦፖለቲካ ተጽዕኖ ከቀጠናው አገራት ባለፈ የዓለምን ሰላም ንግድና ፖለቲካዊ እንቅስቃሴ መበየን አቅም አለው። የአፍሪካ ቀንድ ስትራቴጂካዊ ተፈ ተፈላጊነት የጀመረው ቀደም ባሉት ጊዜያት ቢሆንም ለአካባቢው ሀገራትና ሕዝቦች ትኩሳት እስኪሆን ድረስ በውጭ ኃይሎች መዳፍ ስር የወደቀው ግን በአውሮፓውያኑ የዘመን አቆጣጠር በ889 የስዊስ ካናል ከተከፈተ በኋላ እንደሆነ የታሪክ ድርሳናቶች ያመላክታሉ። በቀንድ ውስጥ ብዙ አገራት ቢኖሩም በልዩ ልዩ ገዥ ምክንያቶች የኢትዮጵያ ሚና ታሪካዊ እድሜ ጠገብና ተጽዕኖ እጅግ የጎላ ነው። በተለይም ደግሞ ሀገሪቷ የአፍሪካ ህብረት የውሃ ማማ መሆኗ በጎረቤቶቿ ዘንድ ተጽዕኗ እስከ ህልውና የሚደርስ ተደርጎ ይወሰዳል። ኢትዮጵያ 100 ቢሊዮን ሜትር ኪዩቢክ ውሃ በየአመቱ ለጎረቤቶቿ በነጻ እንደምትሰጥ መረጃዎች ያሳያሉ። እንዳለመታደል ሆኖ ግን በየአመቱ ውሃ በነፃ የምትለግሳቸው ጎረቤቶቿ ለኢትዮጵያ ዲፕሎማሲያዊ ስራዎች ምቾት ከመፍጠር ይልቅ ሳንካ ሆኖባት ቆይተዋል። በተለይም የግብፅና ሱዳን ዘመን ጠገብ የውጭ ግንኙነት ፖሊሲ በአባይ ወንዝ ውሃ ላይ የተመሰረተ ሆኖ እንደቆየ ይነገራል። ከ85 በመቶ በላይ በአባይ ወንዝ ውሃ ላይ አበርክቶና ድርሻ ያላት ኢትዮጵያ እስከ ቅርብ ጊዜ ድረስ ግልል ሆና የመቆየቷ ሚስጥርም ከዚህ ሴራ የሚመዘዝ ኢፍታዊ ተጠቃሚነት እንደነበር የአደባባይ ሐቅ ነው። የኢትዮጵያ የድህረ ህዳሴ ግድብ የውሃ ፖሊሲ ቅኝት ግን የቅኝ ግዛት ዘመንን የውሃ ትርክትን ሽሮ አዲስ የጂኦፖለቲካል ስትራቴጂክ ለውጥ የፈጠረ እንደሆነ ተንታኞች ይገልጻሉ። በአባይ ወንዝ ላይ በሀገሪቷ ግዙፍ የተባለለትን ግድብ ገንብታ ያጠናቀቀችው ኢትዮጵያ ትኩረቷንና ፍላጎቷን ወደ ሌላኛው ተፈጥሯዊ የውሃ ክፍሏ ቀይ ባህር አዙራለች። ያንንም ተከትሎ ፕሬዚዳንት ኢሳያስ አፈወርቂ በአምባገነን መዳፋቸው ፈርጥቀው ከያዟት ኤርትራ ጋር ተላትማለች። በዚህም ምክንያት ሁለቱ አገራት ወደ ጦርነት ለመግባት ዋዜማ ላይ ናቸው። ጠቅላይ ሚኒስቴር አብይ እንዳሉት ተኩስ የለም ማለት ጦርነት ውስጥ አይደለንም ማለት አይደለም። አገራቱ ተኩስ ባይጀምሩም ይፋዊ ጦርነት ውስጥ ግን በይፋ ገብተዋል።